ነጃሺ እና ኢስላም። እኔ አሁን ነጃሺ አላህ ለጀነት ይበላቸው አይደለም፣ የጀነት መሆናቸው ነብዩ ዓለይሂ ሰላቱ ወሰላም ማተ ረጁለን ሳሌሕ ብለው የመሰከሩለት ሰው እኔ ለጀነት ብዬ ዱዓ ማድረግ ወንጀል ነው የሚሆነው። ማለት ኦልሬዲ በነቢይ ምስክርነት የተሰጠው የኔ ምስክርነትም አይፈልግም። ሐቂቃ ነጃሺና ኢስላም ኢስላምና ሀበሻ መለያየትም አይቻልም። እኔ ትንሽ የሚከብደኝ ነጃሺ በዓለም ይታወቃል። እኛ ግን በርን ዘግተነዋል። በጣም ተቃራኒ የሆነ ስራ የምንሰራው ሲጀመር ከአለባበሳችን ይጀምራል። እኔ አንዳንዴ ይቅርታ አድርጉልኝና ወንድሞች ቀር እንዳይላችሁ፣ እኔ መቀሌ ተወልጄ፣ መጀመሪያ ሙስሊም ነኝ፣ ከዛ ትግሬ ነኝ። የመጀመሪያ አይደንቲቲ ሙስሊም ነው፣ ከዛ ቀጥሎ ትግሬ፣ ከዛ ኢትዮጵያዊ አፍሪካዊ እያልኩኝ መሄድ ይችላለሁ፣ ችግር የለኝም። እና ለምንድን ነው የሐበሻ ልብስ ማለብሰው? ከራሴ እኮ ነው በር የዘጋሁት፣ አረብ ልመስል ስፈልግ ያው እነዚህ ወንድሞች ያቸው በጣም ሲያምር ሱብሃንአላህ። ይሄ መገለጫችን እኮ ነው፣ በቃ ከልብሳችን ይጀምራል። ችግር የለም ቀሚስም ይልበስ። ግን ለምሳሌ አፋር የራሱ ባህል ያለው አይደለ? ሱማሌም የራሱ ባህል አለ። ለምንድነው እንደው ትግሬ ወይም አማራ ሆኖ ሙስሊም የራሱ ባህል የማይኖረው? አሁን ታሪኩን ገፍተን ገፍተን ገፍተን ስላወጣ ነው። እኛ በሩን ዘጋ ነውና ማን ይምጣ? አለም ያቀናል። እኛ ግን ከአለም ጋር መተዋወቅ አልቻለም እንጂ ነጃሺ የትግሬም አይደለም የአማራም አይደለም፣ የኢትዮጵያ የዓለም ነው። ከዛ ጭብር እኔ ነጃሺ ሰሓቦችን የመጡበት መንገድ ሳይ ስደተኛ መቀበሎች አይደለም። አቂቃ በጣም ያላየ ነው። አንግል አለ። ሰሃቦቹ መጥተው ኢዛቦ አብዱ አልሐበሻ ተብለው አርዱ ሲድቅ ተብለው መሊኩ ነብዩ አለይሂ ሰላቱ ሰላም ሙጂዛ እኮ ነው ይሄ፣ ነብዩ ሙጂዛ እኮ ነው። ዓድል ነው ብለው መሰከሩለት። ሳይገናኙ ሳይተዋወቁ እኮ ነው ይሄ። ሙጂዛ አይደለ? የነብዩ ሙጂዛ። ከዛ ቀጥሎ ሰሐቦቹ እዛ በኖሩበት ሰዓት መከላ የነበረ ስቃይ ይቀንሳል። ለምን ይመስላል ውሃ መሰላል ያኔ የነበረው ኪንግደም ያኔ የነበረው ንግስና ሐበሻ ትልቅ ሀገር ነው ትልቅ አክሱም ማለት ትልቅ መንግስት ነው እነ ራሽ እነ ኢራን እነ ሮም ምናምን ናቸውና ናቸው እና መካ የነበሩ ሰሐቦችን ስቃይና መከራ የነብዩ አለይሂ ሰለላሁ ዐለይሂ ወሰለም ባልደረቦች ትንሽ ቀለል አለ ለምን እዚህ ያሉ ሰዎች ብንገላቸው ሐበሻ ያለው ንጉስ መጥቶ ይመታናል ብሎ ይፈሩ ነበረ? መቀበል ብቻ እኮ አይደለም መቀበልም ዓለም ላይ የሌለ ነገር ነው የሚገርመው እኛ የፍትህ ሀገር ተብለን ፍትሀትን እንዲህ በጦርነት ስንሰቃይ ግን በጣም ያሳዝናል። በጣም እኮ ነው። ከአንድ ሺህ አራት መቶ ምናምን ቴክኖሎጂ ቲክቶክ ምናምን ባልነበረበት ዓለም የፍትህ አገር ተብለን የነብዩ ባልደረቦች በገዛ ወገኖቻቸው ያጎታቸው ልጅ አይደለም ያባረሯቸው፣ በቋንቋ በእምነት ምናምን ከማይገናኝ ሀገር መጡና ለመጀመሪያ ጊዜ አብሹሩ አሉ። ሰይድ አህመድ ነጀሽ በጣም ይሄ አዲልነታችሁ ደግሞ እኮ እምነታችሁ ካዱ አይደለም፣ እኔ እስካለሁ ድረስ የአደር የአገር የእኔን የእናንተም ነው እኮ ነው በነፃነት መኖር የምትችሉ ተብሎ ጉቦ ሳይቀበሉ ምንም አይነት የድለላ ስራ ሳይሰራ አለም ያጣው ነገር ያደለ። እኛ ግን ከ1446 ዓመት በአክሱም ነው። ይቅርታ አድርጉልኝ፣ ታሪካችን አክሱም ላይ ነው። ነጃሽ ያለው ቀብራቸው ላይ ነው። ብዙ ጊዜ ታሪክ ላይ ስህተት የሚሰራው ይሄ ነው። አሁንም ታሪኩን መፈልፈል ያለብን አክሱም ላይ ነው። እኔ አክሱማዊ ሙስሊም ምንም ጥያቄ የለም። ያ የነበረ ምናልባት ወንድሜ ያግዘኛል፣ በኦርቶዶክስ አቆጣጠር ንጉስ አድራአዝ ይባላል። ያ ኦርቶዶክስ ቁጥር አላት የነበር አድራዝ ስማቸው ነው። ከሰለሙ በኋላ ነው አስሓማ አስሓማ ብን አብሖር የሚለው ከሰለሙ በኋላ ይመጣ ነው። እ አድራአዝ በኢትዮጵያ ኦርቶዶክስ የንግስናን አቆጣጠር ራሱ ስሙ አለው፣ ዝርዝር አለው እና በነጃሺ ዙሪያ ላይ ሀቂቃ ነዳጅን ባያስፈልገን ጥሩ ነበረ። ምንም ነጃድ ነዳጅ ዓለም፣ አሁን አሁን ያለው መንግስት የቱሪዝም ስራ እየተሰራ አይደል? እኛ የአለም ሙስሊም እኮ ባለውለታው ነን። ሰሃቦቹ እዚህ ጋር ባይኖሩ ኖሮ እኮ እስልምና እዚህ ድረስ አይደርስም ነበር። እኛ ለዓለም ባለውለታ ስንሆን ይሆን ለኛ የሚከፍለን የዓለም ሙስሊም ማህበረሰብ አለው ማለት ነው። ምን አለበት በወር አንድ ሚሊዮን ከአለም ብናመጣና አይደለም፣ አደለም ለትግራይ ለኢትዮጵያ የሚሆን ብር ማግኘት ይቻላል እኮ ቀላል እኮ። ግን በጣም የሚገርመው ነገር ጎራ ይዘናል። እኔ የአክሱም ታሪክ የራሴ ታሪክ ነው። የማንንም ታሪክ አይደለም። የነጃሺ ታሪክ ደግሞ የአንድ ክርስቲያን ወንድሜ ታሪክ ነው። ታሪክ እኮ የጋራችን ነው። እምነት ነው እንጂ የብቻችን የሚሆነው አገሪቷም የጋራችን ናት። የጋራ ብረ መስራት እየቻለን ጎራ ለይተናል። ይሄ ግንብ ካላፈረስ ነው አሁንም አገሪቷ አታድቅም። ሸት ነው ሌላ ምንም ልማት ስንዴ እንኳ ላይ ያስፈልገን ይችላል። እ ሀቂቃ ዋጅብ ነው አደለ ስንዴ መስራት ግን ከዛ በላይ ከነዳጅም በላይ ከስንዴም በላይ የነጃሺ ታሪክ ብንሰራው መሬት ላይ ብናወርደው አይደለም ለዛ ክልል ኢትዮጵያም ሙሉ የበለጠ እድገት ያመጣል። እኔ በዚህ አጋጣሚ ወንድሜ ኢሳም ሀበሻ ሀቂቃ ከነገረኝ በኋላ ከአንድ ወር ከምናምን ነው በጣም ደስ ብሎኛል። በቃ አሁን ከ1400 በኋላ ከ1446 በኋላ የነጃሽ ታሪክ ያው ትንሽ መንቀሳቀስ ጀምሯል ማለት ትንሽ እኮ ነው እንጂ እስካሁን እኳ አልተሰራም። የልመና ማስፋፊያ ነው ያደረግነው እኛ በልመና አይደለም እኮ የምንታወቀው እንግዶች ስንቀበል ነው የምንታወቀው እንጂ ነጃሺ ተሄዶ የሚሰሩ ስራዎች አይደለም፣ ትልቅ ፕሮጀክት ያስፈልገናል። በዚህ አጋጣሚ ኢትዮ ነጃሺ ፋውንዴሽን የሚል 15 ዓመት ያደረገ አልሐምዱሊላ፣ ትንሽ ነገር ውጤት አለው። በቅርቡ የሆነ ሰርፕራይዝ ይኖረናል። ነጃሺ እና ውቆ አካባቢ ትልቅ ፕሮጀክት አለን። ይህ ፕሮጀክት ሲሰራ ግን ለሙስሊም ብቻ አይደለም፣ እንደ ማህበረሰብ ለህዝቡ ነው የሚጠቅመው። እና ነጃሺ እና ኢስላም የሚነጣጠሉ አይደለም። ማይመን እንዴት ትነጥላለ? ቢላልን እንዴት ትነጥለዋለ? አሁን ግን ሐቂቃ እኛን እኛነታችንን ራሳችን እናምጣ። በቃ ለሌላ እንሽጠው ሌላ መምሰል ሁሌ አርቲፊሻል ነው የሚሆነው። ራስን ስትመስል ነው አይደለ ክብር የሚገኝ። እኛ መምሰል አልቻልንማ። ማን ጣበሩን ከዘጋ ነው በኋላ አሁን ሐቂቃ ወንድሜ፣ እሱ ጎን ሆነን መስራት ካልቻልን አሁንም ይሄ ፕሮጀክት ለማሳከት የሁላችንም እጅ ይፈልጋል። በመንግስትም ደረጃ በመንግስትም ደረጃ አሁን እኛ በአጋጣሚ በኢትዮ ኔሽን ፋውንዴሽን ያልሄድንበት ኤምባሲዎች ኤምባሲዎች በሙሉ በጣም ክፍት ናቸው፣ ለዚህ ለማገዝ በጣም ክፍት ለካ፣ እኛ ነን ያልቆረቆር ነው ብንቆረቆር ብዙ ነገር ማግኘት እንችላለንና፣ ልማትም ነው ታሪክም ብቻ አይደለም ትልቁ ችግራችን። የሰው ልጅ መነሻው ታሪክ ነው አይደለም። ቁርአን እኮ ዘጠና ፐርሰንቱ ዑለማዎች እያሉ መናገር ትንሽ ይከብዳል። ቀሰስ አይደለ ቁርአን ኢብራሂም፣ ኑሕ፣ እስማኤል ምናምን እያለ አይደለ አምሮ ማቁ ትንሽ እኮ ነው። እኛ ታሪካችን አልተጻፈም። አሁን የማን ታሪክ እንስራ? በእኛ ዘመን ደግሞ ይህን ወደቀ አይደለ፣ ይሄን መስራትም አልቻለም። ይሄ ወንድም የቀደመ ያተናገረው ነገር አንዲት ታሪክ ልጨምርና ትንሽ ጊዜ እንዳልፈጅባቱ ተመልሼ እመጣለሁ ኢንሻአላ። ይሄ ማህበረሰቡ የመቻቻሉ አቅም ምን ያክል እንደደረሰ እኔ ሁለት ሺህ ሁለት ነው የማስታውሰው ከመቀሌ ወጣብዬ ልክ መቀሌ ስመለስ ከውቁሮ ሳት ደርስ ፀገሬዳ የሚባል ሀገር አለ። ሙስሊሞቹ በጣም ትንሾች ናቸው በቁጥር ኦልሬዲ ወደ ውቁሮ የሚባል ከተማ ስለመጡ። በጣም የሚገርመው ፍጹም የሚባል ክርስቲያን እዛ ቸርች ቤተክርስቲያን ሠራ እና ከሰራ በኋላ አይ ይህ መስጊድ ሊፈርስ አለ። መስጊዱ በጣም በኢኮኖሚካሊም በጣም ትምት ድሆች ናቸው። ይህን ቤተክርስቲያን ማ ካልተሰራ ዝናብም አይዘንብም አለ። እና እኔ አምስት ሺህ ብር አዋጥቻለሁ ባካችሁ መስጊዱን አግዙኝና መስጊድ ልስራል። በጣም ገረበኝ። ትንሽ እኮ ከውቅሮ ወደ አክሱም ብትሄድ እኮ መሬት ተፈቅዶለት ጥላ የተከለከለ ሙስሊም ማህበረሰብ እኮ አለ አደለ? መስገጃ ተፈቅዶለታል፣ ግን ጥላ ታደረግም ተባል። በጣም ዲያሎግ የሚምታታ ታሪክ ና እኔ ይህን ታሪክ ስለ ጻፍኩትም ዶኩሜንታሪ ፊልም ስለሰራሁበት ነው። ከዛ ፍጹም ወደ መቀሌ መጣና መቀሌ ላይ የተወሰን አስር ሰዎች አስራ ምናምን ሰዎች ተሰባሰበን ለገጠር ብር ነው ተባለ። መቶ ምናምን ሺ ብር አዋጥተን ወደ ከተማ እኔ መኪና ይዤ ሄድኩኝ። ሲሄድ ያው እዛ አካባቢ የከተማ ሰው ሲያዩ አዲስ ነገር ነው እና እዛች የገጠር ከተማ ናትና ኃላፊ መጥቶ ምን ልታረጉ ነው አለን። እዚህ ወንድሞቻችን አሉ መስጊድ ልንሰራ ነው። አናቃቸውም እኮ ሰዎቹም ራሱ ግን እስልምና አላቅም ይባላል። እንዴ ወንድም ዲኖ

ፍሬ ከዛ ደነገጥኩኝ። እኔ ያው መቀሌ ተወልጄ አድጌ አውቀዋለሁ። አንዳንድ ይሄ ፎቢያ ያለበት ማህበረሰብ አለ። በእኛም በዛም አለ አይደል? በሁለቱም መወራወሮች ይኖራሉና መንመጥ ስለው አይ መስጊድማ አብረ ነው የሚሰራው። እና ምን አይ በቃ በድንጋይ ይሰበርላችኋል፣ መኪና ትልካላችሁ፣ ድንጋይ በነፃ ነው ምትወስዱታል። እንደ ማን ይሰበርላስ? ህዝቡ ህዝቡ ልክ በጅምላ ከ በቃ በጀማዓ ተሰባስቦ ድንጋይ ይሰብራል። ክርስቲያን ሙስሊሙ አቅምም የለውም ሲጀመር ድንጋይ ለመስበር አደለ ሆነ በሳምንት በኋላ መኪና አላኩኝ እኔ ገልባጭ፣ አንድ ጓደኛ ድንጋይ ተሰብሮ ጠበቀን። ድንጋይ ሰብስበን መስጊድ መስራት ጀመሩ። ሲያልፉ ሰዎች ክርስቲያኖች እና ምንድን ነው ምናምን ስንል መስጊድ ነው፣ እልልታ ነው። አምስት ሺህ ሸጥቻለሁ ይላል ዓለም። የኔ እምነት ይበልጣል፣ የኔ እምነት ይበልጣል። አይደለም የኔ እምነት ሙስሊም አሁን አንድ ላይ እንሰግዳለን ላይ እንጂ አንድ ላይ ትንሽ አይከብድም። ሀቂቃ በአንድ ላይ በጀማዓ ስለሰገድንኩ አንድ አይደለም ግን ዓለም በጣም በወደቀበት ደግሞ ስልጣን ያለ ተብሎ የሌለ ተሮሪስት በተሰራበት ዓለም እዛች ገጠር ላይ ግን እንዲህ አይነት ፍቅር አለ። ይሄን ለማውጣት ነጃሽ ይጠቅመናል። ይሄን ተዋ የሰራሁት ነው ኢንሻአላህ፣ ታሪካችን እንጻፈው። የሰው ልጅ መነሻ ከሌለው መድረሻ የለውም። ትልቁ የኢትዮጵያ ሙስሊም ችግር ታሪክ ነው አያውቅም። ቁርአን ግን ዘጠና ፐርሰንቱ ታሪክ ነው። የሚያጅበው አደም ኑ ሳ ሙሳ ምናምን እያለ ታሪክ ይነግረናል እንጂ አምሩማ ኮ አርካኑል ኢስላም አርካኑል ኢማን ኢሕሳን አይደለ እንደ እስታት ከዛ በላይ ምን አለ? እና አፎን እድል ከተሰጠኝ ተመልሼ ይበጣሉ። ሳልዘጋጅ ነው። ክሉ ዐም አንቱም ቢኸይር ተቀበለ ላሁ ሚና ወሚንኩም ሷሊሕ አልአዕማል አመሰግናለሁ።